ሰላም ጤና ያስጥልኝ። ውድ አድማጮቼ እህት ወንድሞቼ እንዴት ናችሁ? እኔ በጣም ደህና ነኝ። ዛሬ በተለያዩ ነገሮች ያው ብዙ ነገር እየተካሄደ ነው። ብዙ ቪዲዮ ዛሬ በጣም ደስ የሚልም ብዙ ነገሮች አሉ። የሚያስገርምም ነገር አለ እና ስለዛ ስላየዋቸው ቪዲዮዎች ወንድሞቻችን በለቀቁት ነገር አንዳንድ ነገሮችን እንወያይበት ብዬ በማሰብ ነው። በቅድሚያ ግን ወንድሞች ያው ደግሜ ለው አለው ያሹዬ በሰላም በህይወት ከእናቱ ጋር መገናኘት በዛ ላይ ደግሞ ጭራሽ ኬክ ሲቆርጥ ስላየው ዛሬ እጅግ እጅግ አድርጌ ደስ ብሎኛል። በጣም ደስ ብሎኛል። ደስ ይበላችሁ። ትላንትና ብዙዎቻችሁ ብዙዎቻችሁ የጻፋችሁለይ ስለ አሹ ነገር ነው በጣም ደስ የሚለው ሁላችሁንም ደግሞ ስሜታችሁን ያጋራችሁበት ሁኔታ በጣም ደስ ይላል። አንድ ጥያቄ ነበረ ከእናንተ ጋር የቀረበ ብዙ ሁለት ሶስት ቶቼ አስተያየት ሰጥ እንድሰጥበት የጠየቃችሁኝ ነገር ነበረ። ይህም ደግሞ የነፍናፊ ሚዲያ ጋዜጠኛችን ገርማችኋል። እኔ ቪዲዮ መስራት የአማርኛ ቪዲዮ መስራት የጀመርኩት በዚህ ወንድማችን ምክንያት ነው። ያኔ ታስሮ ተጎርቶ በነበረበት ሰዓት ባካችሁ እርዱት በሚለው ነው እኔ የአማርኛ ቪዲዮ የጀመርኩት። እና አሁን እንግዲህ በቅርብ ጊዜ እንዳገባ ታውቃላችሁ የምታውቁት ሰዎች። ይህንን የምለው ለሙስሊም እህቶቼ ነው። እና እህቶቼ ሁለት ሶስት ልጆች በጣም ስለዚህ ጉዳይ ምን መሰለች ለምንድን ነው አስተያየት ማሰጭ ብላችሁኛል። ምናልባት ምንድን ነው ብላችሁ ያላችሁ ሌሎች ለክርስቲያን ወንድሞቼ ምንድን ነው መሰላችሁ፣ ይህች ልጅ ይሄ ወንድማችን ያገባው በቅርብ ጊዜ ነው። እና ደግሞ ካገባ በኋላ ደግሞ እቺ ሚስቱ አዲሷ ሙሽራ ማለት ነው። ሌላ ካላገባህ ሌላ ጓደኛዬን እንደኔ በጣም የምወዳት ጓደኛዬን ካላገባ ብላ ይህንን ጋዜጠኛ ወንድማችንን እያስቸገረችው ነው እና እና ይሄ ምን ይመስልሻል ብላችሁ የጠየቃችሁኝ እህቶች ያላችሁ በእውነት ነው የምላችሁ። ብዙ ብዙ ነገር አገራችን ላይ አሳሳቢ ነገር አለ። አሁን እንደምናየው ፊት ለፊት የእሷ ነገር አሳሳቢ መስሎ አልታየኝም። በእርግጥ የጋዜጠኛ ወንድማችን ሁኔታ ቢያሳስበኝም፣ ግን በበለጠ ቪዲዮ እንድሰራ ጠይቃችሁኛል። በእውነት ነው ምላችሁ፣ አሁን ጊዜው አይደለም። ለማንኛውም ግን ደጋግማችሁ ስለጠየቃችሁኝ ይቅርታ ላለሁኝ፣ በእውነት ነው ምላችሁ። ስለዚህ ቅርታ እንደምታደረጉልኝ ተስፋ አድርጋለሁ። እስኪ በሌላ ሌላ ዋናው ጉዳያችን እንሄድ። እንደ እኔ ከሆነ እናንተም የተገረማችሁት ወይስ ደግሞ ዝም ብላ አልፋችሁታል? ይህንን ንግግር በሚለውን እስኪ ወደ ኋላ ልመልሳችሁና ይህን ቪዲዮ አይተን እንመለስ። ሕክምናው ልጀምርላት ነበር የመሰለኝ ከዛ በኋላ ግን እዛ ቤት ከገባ በኋላ እንዳልመጣች ነገሩኝና መጠበቅ እንዳለብኝ ተሰማኝ። ማለት መጠበቅ እንዳለብኝ ነገሩኝ እነሱ ከዛን አንድ ሁለት ቀን መስሎኝ አንድ ቀን አደርኩ፣ ሁለት ቀን አደርኩ፣ ሶስት ቀን አደርኩኝ፣ አትመጣም። ከዛን ለመምጣት ሳስብ ቀብድ ተቀብያለሁ፣ ስራዬን ለቅቄያለሁ፣ ብዙ ብዙ ነገሮች ስላሉ መመለስ አልቻልኩም። አስራ አምስት ቀኔን መጠበቅ ስለነበረብኝ ጠበኩኝ። እሷን ከአስራ አምስት ቀን በኋላ ተቀበልናት ማለት ነው። ያው ታክማ እንደመጣ ነው። ከዛ በኋላ ህክምናዋን ልጀምርላት ስት ታክማ እንደመጣች ነው የነገሩኝ እና እኔ መድኃኒቶቿ እንደምሰጣት ነው የነገሩኝና መጀመሪያ በጣም ወርድ የሆነ ነገር ነው ለእኔ፣ ምክንያቱም ታክማ ነው የመጣችው ሲሉኝ የህክምና ወረቀቶቿን አልሰጡኝም። አይመለከተሽም ስለሱ ነው ያሉኝ። እንደውም እኔ አንዳንድ ጊዜ መድኃኒቱ ቢያልፋትልና እና ሁሌ ቼክ ስለሚያደረጉኝ የመጣውን መድኃኒት ስለሚቆጠር ሱሱም ስላለ በየቦታው ካሜራዋ ስላለ ለዛ መስጠት ለኔ ግድ ስለሆነብኝ ነው እንጂ አንዳንዴ ባልሰጣት መርጣለ። መድሀኒቱን በሰጠዋት ቁጥር አንድ ስቴፕ ደክማብኝ ነው ማገኘ በየቦታው ካሜራ አለ። እያንዳንዱ ነገር ጥብቆ ነው የቀረበው። ማለት በቃ እኔ ነፍስ ውጪ ነፍስ ግን የሆነብኝ ነው እዛ ቦታ ላይ የቆየሁት። መቆየትም አልፈልግም፣ ነገሩ ደግሞ ከታወቀ በኋላ ደግሞ መውጣትም አልችልም እዛ ቤት ውስጥ ይህንን ክብካቤ ስታደርጊላት ምናምን ነገር፣ አቶ መኮንን እህትም ነበሩ እዛ ቤት ውስጥ የሚኖሩት፣ እነሱ ቤት ነው ይሄን ነገር እያደረግን፣ እሳቸው ምን ነበር የሚሉት? እኔም የሚሉት ነገር የለም። እንደውም እሳቸው በደንብ በደንብ ነው የሚከታተሉ፣ መድሃኒቱን መስጠተኝ፣ ቼክ በየሰዓቱ ያደርገኛል። እንደውም አንዳንድ ጊዜ መድሃኒቱን እንኳን ዛሬ አልሰጥም በቃ ምናምን ብዬ ከካሜራ የሌለበት ቦታ ለመደበቅ ስሞክር እሳቸው ናቸው ተከታትለው ተተሻታል። እስቲ መድኃኒቱን አምጪ ምናምን ምናምን ብለው የሚከታተሉት እሳቸው። ሶ ከገባሁ በኋላ ትግስትን ሳያት አብረን የቆየን ያህል ስሜት አልተሰማኝም። መቀጠልም ፈልጊያለሁ ግን ልክ ሁለት ወር የሞላን ሶስት ቀን ነው ምናምን ሲቀረን ጠሩኝና በቃ ውላችን አብቅቷል ስሽና አዘጋጅ መሄድ አለብሽ አሉኝ፣ ማለት ነው። እና በቃ ይዛለት በጣም ስመጣ በጣም ከደብሬ ነበር። አሁን ደግሞ ድል ስለሆነ በጣም እንግዲህ፣ እቺ እህታችን እቺ ነርስ እንደሰማችሁት፣ የአቤልን ያጎቱ ሚስት ስትንከባከብ ነበረች። ነርስ ነበረች። እንደሰማነው ደግሞ ብዙ ጉዳት ደርሶባታል በእሷ ምክንያት። እዚህ ጋር ምን ሰማው መሰላችሁ? በጣም የገረመኝ ምንድን ነው እየተደረገ ያለው ብዬ ወደኋላ መጠየቅ ጀመርኩኝ። እንዴ አቤል ሴት ነው ያለ ከቤተሰቦቹ ጋር አይደለም በረሞ ያደገው የሚለውን ጥያቄ ሆነብኝ። አሁን እንግዲህ ይሄ የቆየ ታሪክ ነው። ይች ልጅቷ አሁን አደለም የቅርብ ጊዜ አደለም አይደለም ትንሽ ዓመታት ተቆጥረዋል። በዛ ላይ ደግሞ ይሄ ነገር ሲሆን የአቤል እናት ልጅቷን አምጥተው ቤት ሲንከባከቡ ከነሰራተኛ ሰራተኛ ማለት ነው ች ነርስም ነበረች። እነዛ አቤልስ እሺ፣ ጎርሙሱ ወጥቷል እንበል እነዛ ሁለት እህትና ወንድሞቹ ሴት ሄዱ እና ቤታቸው ደግሞ ትልቅ ቤት ነው ያለችው። እንግዲህ እንደሰማችኋት ባለካሜራ ባለ ካሜራ ምናምን ትልቅ ቤት ነው ያላቸው ነው ያለችው። ታዲያ የአቤል እናት ሌላ ቤት አላቸው ወይ? ሁሉም ቦታ ላይ ካሜራ አለ ብላለች። ካሜራ የሌለበት ቦታ እንኳን የምትንቀሳቀስበት ልምት ነው እና ይሄ ሲሆን እነዛ ልጆች እህትና ወንድሞች ከአቤል ጋራ የት ነበሩ? ደግሜ ደግሜ በቃ ይሄንን ቪዲዮ ይገርማችኋል። ሁለት ሶስት ጊዜ ነው ይችን ልጅ ቪዲዮ መስማት እንትን ያልኩ የሰማሁት ማለት ነው። እና እነዚህ ሴትዮ አሁንም ቢሆን የአቤልናት በጣም በጣም በጣም በጣም ከሚገባበው ላይ የደበቁት ነገር አለ። ልጅቷ ደግሞ እንደ ስትናገረ እንደሰማችኋት መድኃኒቷን እየተከታተሉ ያስወስድ ነበር። እንዳልሰጣት ስፈልግ እንኳን መድኃኒት፣ ካሜራ ወደሌለበት ቦታ እንኳን ሲሄድ እሳቸው ተቆጣጥረው ቆጥረው መድኃኒቷ እንዳስወስዳት ያደርጉኝ ነበር። እዚህ ጋ ወንድሞች፣ ምናልባት ሴትዮዋ ላያውቁት ይችላሉ። ግን አደራ ተብለውም ሊሆን ይችላል፣ ያው እንደ ወንድማቸው አደራ መድኃኒቷን በትክክል እንድታሰጫት ብሎም ሊሆን ይችላል። ግን ሆኖም ግን የቤታቸው ሁኔታ የነበሩበት ሁኔታ ከኛ ከምናቀው ከታሪኩ ጋር አይመጣጠንም። ያ ማለት ምንድን ነው? እንደኔ ይሄ የኔ ሀሳብ ነው። ሴትዮዋ ሌላ ቤት አላቸው ሌላ አሁንም እሱ ገዝቶ የሰጣቸው ሌሎች ልጆቻቸው የሚያውቁት ቤት አላቸው። ትልቅ ቤት እንግዲህ ልጅቷ ሚስቱ ሳትመጣ 15 ቀን እዚያ ቤት ተቀምጣለች። ልዕል ወንድማችን በቃ ነገሮቹ ስለተወሳሰበበት በቃ ስላላ ሲጠበቀው ስለደነገጠም ሁኔታው ላይ ነው እንጂ ልጆቹ የሉም ወይ ብሎ አልጠየቃትም። እዚህ ጋ አቤልን እንኳን ባይሆን ሌሎቹ ልጆች የሉም ወይ? እናትየዋ ሲኖሩ ሌሎቹ የሉም ወይ? እንግዲህ ሁሉ እንቅስቃሴ በካሜራ ከሆነ ያ ቤት ውስጥ እና ጭራሽ እየተጠበቀች ከሆነ ያ ሁሉ ሲደርስ ሲደረግ እነዚህ ሰዎች ህይወታቸው በካሜራ ስር በመቆጣጠር ሲኖሩ በእሱ ስር ሲኖሩ እነዚህ ልጆች ምን አይነት ህይወት ነበራቸው? ወይ ሴት ነበሩ አያችሁ እና እኒህ ሴትዮ አሁንም ቢሆን እንደው መቼም እናቃለን፣ ልዑል በጣም ጎበዝ መርማሪ ነው። ግን ጠንክሮ መርምሮ የመመርመር ያቃተው ምንድን ነው? አሁንም ደግሞ ያው እንደምናውቀው ሁላችንም ትላንትና እንዳወራነው የአቤል እናት ሆኑብን፣ የጀግናው አቤል እናት ሆኑ እንጂ እኒህ ሴትዮ በእውነት ነው የምላችሁ በመፋጠጥ ብዙ ነገር ያወጡት ነበረ። ግን እንዳልነው ምን እናድርግ፣ አቤልን ሰጠውናል፣ አቤልን ሰጠውናል። ስለዚህ ያው የተድበሰበሰ ሁሉም እሳቸው ጋር እንደው ይሄ ነው ያደረጉት ብሎ እንኳን ደፍሮ ለመናገር የከበደ ነገር ነው። የአቤል እናት ስለሆኑ እንጂ እኒህ ሴትዮ ከኋላቸው ብዙ ብዙ ብዙ ነገር አላቸው። እሳቸው ያዩት ምናልባት በእርግጥ በዚህ በስድስት ስድሳ ስድስት ምናምን ዙሪያ አሉበት ብዬ አላምንም፣ በፍጹም አላምንም ግን ከወንድማቸው ከሚያደርገው ነገር ያውቃሉ፣ ብዙ ነገር ያውቃሉ። አሁንም ደግሞ የሚደብቁለት ነገር አለ። በዛ በሃይማኖቱ ጉዳይ ሳይሆን በዚህ በወንጀሉ ልጅቷን ራሱ እህቷ መሰል መንታል የማይመስል ወሬ ነው የማይመስል ወሬ ነው ተዘጋጅቶበት። እቺ ልጅ እየጠበቀች አስራ አምስት ቀን እየመጣች የሱ ሚስ መምጣቱን እያወቀች እህቱ እዛ ምን ልታደርግ ሄደች? አያችው እህቱ እንግሊዝ ሀገር አለች። የእሷ እህት እንግሊዝ ሀገር አይደለች፣ ያለች ሚስቱ ናት፣ ከእንግሊዝ ሀገር የምትመጣ ከመግ ማምጣቷ በፊት ደግሞ እቺ ልጅ ቀድማ ቤት ውስጥ 15 ቀን ቆይታለች። ያ ማለት ሚስትየዋ እንደምትመጣ ያውቁ ነበር። ስለዚህ እሱ ልጁ ወንድሟ እንዳለው እና የአቤል እናትና መኮነን የሰሩት ስራ ነው ይሄ ነገር። እቺ ልጅቷን የሚያናድድ ከአይምሯ ውጭ አርገዋታል ማለት ነው። ግን ተመልከቱ ይሄ ነገር ይሄ ነገር፣ የሚገርመው ነገር ምን እንደሆነ ታውቃላችሁ? መኮንንን የወሰደችው እንግዲህ እንግሊዝ ሀገር እሷ ናት። ያ ማለት እኔ እንደምጠብቀው ብዙ አመት እስከኖረች ድረስ የእንግሊዝ ዜጋ ናት። እዛ ሀገር ያንን ወንጀሉን መፈጸል ስለማይችል እንግዲህ እሷ እንደምትመጣ ፕሮግራም አድርጎ መድኃኒት አስነክቱ እችን ሴትዮ አሳፍሮ የሰደዳት ወንጀለኛው መኮንን ነው። ባሏ እዛ ሀገር እንደማያደርገው ያውቃል። ውጭ ቀላል እንዳይመስላችሁ። ሁሉን ነገር ይጠናል። ወንጀል እንደዛ መስራት አይመቸውም እዛ እንግሊዝ ሀገር። ስለዚህ ወደ አገር ሰደዳት። እዚህ እንደ ልቡም እንዲያውካው ማለት ነው። እችን ልጅ በማታውቀው ሁኔቷ አስገብተዋታል ብዬ ነው ማስበው። ወደ አገር ራሱ ሲመልሳት ለምን ከ15 ቀን በፊት ስለነበረ የሆነ ነገር ሰጠዋታል ወይም ወቅተዋታል ኢትዮጵያ እስክትገባ ድረስ። ከገባችን በኋላ ያደረጉባትን በዚች በህታችን ሰምተነዋል። ተመልከቱ። ብቻ ግን እዛ ማድረግ ያልቻለውን ነገር እዚህ አምጥቶ አይምሯን እንድትሰጥ አድርጓታል። ልጅቷም እንደተናገረች አይምሯ እየተናጋ ነው። ልክ ይህንን የሚያደርግበትን መድኃኒቱን ስለሚያውቀው ከሁለት ወር በኋላ ደግሞ ይችን በቃሽ ብሎ ሰዷታል። ከዛ በኋላ እንግዲህ የሆነ ቦታ እንዳለች ልጅቷም ተናግራለች። እኔ ነገ የነገ ቪዲዮ ምኞቴ ይች ሰው በህይወት ተገኝታ እንደው ፈጣሪ ብሎ ቢምራት ለእህቶቿ ለራሷ ለህይወቷ ብትመለስ እንደ እንደው ያደረገባትን ነገር ፈጣሪ ቆጥሮ እሱ ቢምራት፣ እንጂ እንግዲህ እስከዛሬ ድረስ እንግዲህ በቃ ጨርሳለች ማለት ትችላላችሁ። እንግዲህ በቀን በቀን መድኃኒት የምትሰጣት ከሆነ እች ልጅ አይምሯዋ ትክክል አይደለችም እያለች የለችም። ይሄ ሰው ምን ይባላል? ይሄ ሰውዬ ምን ይባላል? እናንተ በነገራችን ላይ መስፍን መስፍን ያደረገውን ሁሉ ስንሰማ በነ መሃሌት ምንድን ምንድነ የተሰማን እኔ ግን ከመስፍን ይሄ ሰውዬ በለጠብኝ፣ በለጠ። ከመስፍን እንዴ መኮንን የሚባለው ከመስፍን በለጠ። የተመልከቱ ሀገራችን ላይ የሌለ ነገር ዱብዳ ጥሎብን በራሳችን ልጆቻችን ወንድሞቻችን እንድንገደል አድርጎን ከሃይማኖታችን ውጪ እንድንሆን አድርጎን። ተመልከ ስንቱ ሴቶቻችንን በክለውብን። ምን ያላደረገን ነገር አለ? መኮንን ምን ያላደረገን ነገር አለ? እና እንዴት ነው ይሄ ሰውዬ ተይዞ ወደ ሀገሩ የሚገባበት? እንዴት ነው? ለምንድን ነው ፊቱን ለቀው? እርግጠኛ ነኝ እቺ የዛ አገር ዜጋ ናት። ሰው የሚያውቃት ሊኖር ይችላል። ብዙ ኢትዮጵያውያን የሚያውቋት ሊኖሩ ይችላሉ። ለእሷ ብለው እንኳን ሰው ምናልባት ያን ሰውዬ ተጠያቂ ላይ ያደርገው ይችላል። እና ለምን ፎቶ መለቀቅ አለበት ባይነኝ፣ እና አስተያየት ስጡ። ፎቶ ተለቆ ይሄ ሰውዬ እንደዚህ አይነት ወንጀል የሚሰራ ነው መባል መቻል አለበት። እና ምናልባት እዛ እንግሊዝ ሀገር ውስጥ የእሷ ጓደኞቿ ሞታለች ተብለው እንደሆነ በህይወት መኖሯን ይሄው ይናገራል፣ ያሳውቃሉ ከዛ እሱ የሚጠየቅበት ነገር መንገድ ካለ መንገድ ካለ በእውነት ነው የምላችሁ ቀላል ነገር አይደለም። አሁን እኮ እሷ እዛ ንብረት ሊኖራት ይችላል። ስለዚህ እሱም ደግሞ እንዳደረገው ከዛ ስተሳፈር ያውቃል። እሷ ሞታለች ኢትዮጵያ ላይ ብሎ ደግሞ ወረቀጣ ሰጥቶ ንብረቷንም ዘርፋት ሊሆን ይችላል እዛ ሀገር ላይ እርግጠኛ ነኝ ደግሞ አድርጎታል። ለምን እሱ ለነዚህ ሞታለች ብሎ አለ አስቆርቷል። እርግጠኛ ነኝ ደግሞ ለነዛም ደግሞ ሞታለች ብሎ ያላት ንብረቷን እዛ ያላትን ነገር ወርሷል ማለት ነው። ስለዚህ ይሄ ነገር እንዲጋለጥ የእሷን በህይወት መኖር እንዲጋለጥ ፈጣሪ ይርዳን እና ነገ በህይወት ትገኝ እንዲያውም ሁሉ ነገር ይውጣ። በእውነት ነው ምላሹ። በጣም አሳዝኖኛል ከሚገባው በላይ ምን እንደምላላት ማለት ነው። የዘን ሰአት ላይ ጓደኞቹ ምናም መጡ ነበረ ደህና ደህና ሰዎች ነበሩ አብሮት የሚመጡት፣ እና እዛ ጋር ሚስቱም ልሁን ምንም ልሁን እነሱ አያውቁ ነበረ። ማለት የፈለጉትን ነገር ያዙኛል እንዳመጣላቸው እስኪ ምንም እንዳስተናጋጅ ነበር ሲቆጥሩኝ የነበረው ቤት ውስጥ። እና በጣም ባለጌ ሰዎች ናቸው። ትልልቅ ሰዎች ናቸው፣ ግን በቃ ከነሱ የማይጠበቅ ነገር ነበረ የሚያደርጉት። አብሯቸው ሲመጡ ሴቶች ይዘው ይመጡ ነበረ ምናምን። እሱም እኔ እያለሁ በቃ ከሌላ ሴት ጋር የማይሆን ነገር ነበር የሚሉት ማሳዩ ታክት በጣም ነበር የሚያስጠላው። ማለት አያውቁም ነበረ ከኔ ጋር ሚስቱ እንደሆኑ ጭራሽ አያውቁም። እዚያ ቤት አለው እያልሽኝ፣ እንዴት ነው ሊያውቁ ያችሉት? አልነገራቸውም። ቀለበት እራሱ ከኔ ጋር ያደረገውን ሳይሆን መጀመሪያ የነበረውን ቀለበት ነው ያደረገው። ማቀራረብ ነው ስራሽ ማለት ነው ይገርማል። ሴት ይዞ ይመጣ ነበረ። ከነሱ ጋር ሴት መጥታ ታፋው ላይ ተቀመጣለች። ይስሙታል፣ ያቅፉታል። በቃ ያሉበት ቦታ ትልቅ ቢሆንም የሚያደርጉት ስራ ግን ቅልል ያለ ነበረ። ጓደኞቹም እሱ እንደሰማችኋት ይች ልጅ እንግዲህ እሷ እያለች ሌላ ሴት ያመጣል፣ ፊት ለፊቱ ይሳሳማል። እሷን እንደ ሰራተኛ ነበር የተጠቀማት። የነበረ ኑሮዋን እንዴት እንዳደረጋት ምን እንደበደላት ሁሉ ነገር እሷ ተናግራለች። ሁላችንም የሰማነው ነው። እኔ ግን የገረመኝን ነገር ልንገራችሁ። ይህንን ሁሉ ያደረገው አባትየው ነው። አባትየው ልጁን አሳልፎ ለዚህ ጅብ የሰጠ አባትየው ነው። ለምን እሱ ህይወት እንዲኖር እሱ ተመችቶት ከሚስቱ ጋር ተኝቶ ሊያድር፣ እሱ ተመችቶት ከሌላ ሴት ጋር እንደልቡ ሊሆን ልጁን ግን አሳልፎ ለሰጠ፣ እንዴት ይሄ አባት! እኔ የምለው እንዴ ይሄ አባት እንግዲህ መኮንንም በቅርብ በጣም ያውቀዋል። ጓደኛ ሆነው ብዙ ጊዜ ብዙ በልተዋል፣ በጠጥተዋል። እንዴት ይህ አባት ይህንን ልጁን አሳልፎ ከሚሰጥ መኮንን የሚባለውን ነገር ድፍት አድርጎት ለምን እሱ እጁን አልሰጠም? ወይም ደግሞ ለምን ሞቶ ልጁን አላተረፈም? አይገርማችሁም? ግን ሆዳም ስለሆነ ነው። በቃ በጣም በሚያናድደው ሆዳም ስለሆነ እንደዚህ ጸጥ ብሎ ልጁ ስቃይ ላይ እንደኖሮች እያወቀ የራሱን ህይወቱን ሊመቸው የሚመቸው በዚህ ህይወት ብቻ ነው። ከዚህ ህይወት በኋላ ከእመችን ለነገሩ አያምኑበትም። ቢያምንበት አያደርገው ሊሆን ይችላል። ሌላ ህይወታል ፈጣሪ ጠይቋል። ይችን ልጅ ምንም ነገር ማታቋን ወስዶ እዚህ ሳጥ ውስጥ ሲመግዳት እና ይሄ አባት አሁን ልበነገሩ በዚህ በህይወት ላይ የሚቀጣውን እየተቀጣ ነው። ከዛ በላይ ነበር የሚያስፈልገው፣ ግን ታስሮም እየተቀለበ ነው። ፈጣሪ ግን አይለቀውም ደግሞ እና ቤተሰቦች ምንድን ነው የሚደረገው? እንደዚህ አይነት ወንጀለኞች እንዴት ነው አገራችንን ሊተውልን የሚችሉት? እንዴት ነው አገራችን ሊተውልን የሚችሉት? ተመልከቱ፣ ይሄ ዛሬ አቤል ሲይዘው ይሄ ወንበዴ እሷን የሚከታተለው ብዙ ለሱ እኮ ተቀጣሪ ብዙ ሰዎች አሉ። እኔ አንዱ ብቻ ነኝ፣ ያው ለቅርብ ስለታማኝ ስለሆንኩ እንጂ፣ ብዙ ተቀጣሪዎች አሉ። በዚህ ስራ ራሱ መዓት አሉ። እንግዲህ እያንዳንዳቸውን እንትን ማማ መመንጠር እናንተ ማለት እርግጠኛ ነኝ፣ ሌላ ሌላ እስር ቤት ለሞል ያስፈልገን ነው አሁን እነሱ ከለቀሙት በየቀኑ በሚለቅሙት የሚገቡት ወንጀለኞች እንግዲህ ከተቀመጡ ነው መቀመጣቸውን በእርግጥም እርግጠኛ አይደለሁም። ከተቀመጡ ግን ሌላ እስር ቤት ሊያስፈልገን ነው። ለምን እስር ቤቱን እስከዛሬ ካየሁት እኔ ቪዲዮ እንኳን ማየት ከጀመርኩኝ ጀምሮ በቃ እስር ቤቱ ሞልቷል ብዬ ነው የማስበው። እና ወዴት እየሄድን ነው? ኧረ ፈጣሪ በቃ ተለመነን፣ ይቅር በለን ብዬ ነው የማስበው። ሁሉም ሰው በየሃይማኖቱ ቢጸልይ ምናልባት ያጠፋነው ነገር አለ እንዴ ይቅር ብሎን የድሮ ማንነታችን እንዲመጣልን ሁላችንም ጸሎት እናድርግ። እህት ወንድሞቼ፣ በተረፈ ግን በእውነት ነው ምላችሁ እጅግ እጅግ እጅግ አድርጌ አመሰግናችኋለሁ። ምናልባት እያንዳንዳችሁ ገብቼ አስተያየት ካልሰጠው እባካችሁ እለፉ። ነገሮች የተደራረቡ ደግሞ በየጊዜው በተቻለ መጠን ቪዲዮ ስለምለቅ በሌላው ቀን ቪዲዮዎቹን ገብቶ ሙሉን ባነበውም እንኳን ለእያንዳንዳችሁ መልስ መስጠት ትንሽ እየከበደ ስለሆነ ጭምር ነው። እርግጠኛ ነኝ እህት ወንድሞቼ ትረዱኛላችሁ። በተረፈ ግን ስላዳመጣችሁኝ፣ በጣም እጅግ አድርጌ አመሰግናለሁኝ። እንደተለመደው ሼር ማድረግ እንዳትረሱ። ሌላ ቪዲዮ እስክንገናኝ ለዛሬ በዚህ ሰናብታለሁ፣ ባይ